የምትነሳ ሶስት ቃል አለች። ከአባቶች አንበልጥም፣ አባቶች ነገሩን በመረጋጋትና በብስለቴ ነው የሚያዩት። በሶስተኛ ደረጃ የቲክቶክ ሲኖዶስ ተብሎ ሶስት ነገሮች ሁልጊዜ ይነሳል። በልጅነት መንፈስ ነገሮች እንደሚነሱ የሚያስተውል ያለ አልመሰለኝ። ምንም አትሳቀቁ ቤተሰቦች፣ ምክንያቱም የእናንተ ንግግር በጣም ለብዙ አይነት የውይቱ ሀሳቦች የሚሰድ ስለሆነ ቅድምም ኮሜንት ላይ የተወሰነ እየተመለከትኩ ነበረ። አባቶች ነው የሚመሩኝ ምናምን አይነት ዝም ብሎ ይሄ ነሲባዊ የሆነ እርግጥ መሰረታዊ የሚመስል ግን ነሲባዊ የሆነ ሀሳቦች ሲሰጡ ነበርና መግቢያችንም ላይ በደንብ ጠቅሰናል። የአባቶቻችን ልጆች ነን፣ ከአባቶቻችንን አንበልጥም፣ አባቶቻችንን አናዝም፣ ነገር ግን አባቶቻችንን እንጠይቃለን እንሞግታለን ብዬ ነው የገባሁት። እና እውነት ለመናገር አንዳንዴ ከአይናችን የራቁ ብዙ አይነት ነገሮችን ስንመለከት የአይንማኝ አይን ማኝ ስንሆን ለነዛ ነገሮች መጠየቃችን ግዴታ እንደሆነ አስረጅ ይሆናል ስለዚህ ከዚህ አንጻር ነው ምናልባት ለነዴቭ ሰፊውን እድል የሰጠውት አሁን የተደረሰባቸው አጠቃላይ ነገሮችና እንቅስቃሴዎችን በተመለከተ ሀሳብ እንድትይዙ በስልጠናዎች ደረጃ እንግዲህ ቪዲዮን ገብታችሁ እንድትመለከቱ ወደ ግሩፑ ግብጃ ቀርቧል በእኔም በዴቭም በቃል ስጋ ሆነ ማለት ነው ከስር ፕሮፋይል ስር ተጭናችሁ ወደ ቴሌግራሙ በመሄድ እንድትመለከቱት በስልጠናና በመድረክ ደረጃ ይህን ያህል የጥላቻ ንግግርና ስድብ ሲሆን ምንም ያላለ አካል ዛሬ ቤተክርስቲያናችን በዚህን ያህል ደረጃ ልጇ ነቅቶ ሐዋርያዊ አገልግሎትን ስለፈጸመ የዚህን ያክል ርብርቦች ቅድም እህታችን አንስተዋለች። በብዙ አይነት መንገድ የተጠቀሱ አንቀጾች አሉ። እነዛ ለቤተክርስቲያናችን ጥላ ከለላ ሲሆኑ አናይም። ትላንትና ተናግሮ አለው። ለህግ ባለሙያዎችና ጠበቃዎች ብዬ ማለት ነው። ኢትዮጵያ በምሁራንና በልህቃን እየዳንች አይደለም እንደምንመለከተው ማለት ነው። እና ይሄ ሁሉ ባለበት ሁኔታ ላይ እናንተ የምትጠቃቅሱት ነገር ለእኛ ድህነት አልሆነም ብያለሁ። ቅድም ታመን ካላዳንን ቆመን አያድነንም የእናንተ የህግ መድኃኒት ማለት ነው። ስለዚህ በዚህ አይነት ደረጃ ወንድማችን እፎይ እንዲከሰስ አንፈልግም። እህታችን በመሀልም ስትናገር ነበር። እስር ቤትም ቢገባ እኛ ስለ ደህንነቱ ማረጋገጫ የለንም። እስር ቤት ማለት በኢትዮጵያ ውስጥ ያለ ሌላ ኢህጋዊ ተቋም ማለት ነው። በነገራችሁ ሌላ ትርጉም የለው። እያንዳንዱ እስር ቤት ውስጥ የምትመለከቱት ነገር ትላንትና ተናግሬ አለው እጅግ በጣም ከህግ ውጭ የሆነ ነገር እንግዲህ አንድ አንድ ታሳሪ አንድ እስረኛ በአደንዛዥጽ ተገዝቶ ማን ነው ተከሶ ገብቶ እንዴት ነው እዛ ውስጥ በፖሊስ ጣቢያ ውስጥ ፖሊሱ ሲጋራና አደንዛዥጽ ማሪዋና ምናምን የሚሸጥለት አስቡት። እንደዚህ አይነት ነገር ነው የምትመለከቱት። እና በፎርማል ሀገር ላይ ኢንፎርማል የሆነ ተቋም ቢኖር እስር ቤት ነው። ስለዚህ ወንድማችን በየትኛውም ሁኔታ ተጠይቆ እንኳ ግድ የለም፣ ህግ ነው ምናምን የምንልበት ሁኔታ ላይ አደለንም። ያለን ህጉ ቅጁ በራሱ ለቤተ ክርስቲያን በጣም ጉዳት እያመጣ ስለሆነ፣ የግለሰቦች ተጽዕኖ እያረፈበት ስለሆነ፣ ህግ የሚባለው ነገር መሰረት አልባ ስለሆነ፣ ኢትዮጵያ ላይ ያለው አካሄድ በዚህ ሁኔታ ላይ ወንድማችን እፎይን አሳልፈን አንሰጥ። ለዛ ነው በዚህ አይነት ሁኔታ ምክክሮች በየቀኑ ቅልጥ ባለ ሁኔታ የሚቀጥሉት እና በደንብ ጠቋሚ የሆኑ ነገሮች ለአመታት የነበሩ የተለያዩ ተንከባለው የመጡ ስድቦችና ነውሮችን በዚህን ያህል ደረጃ እያጋለጠን ያለ ነው፣ ከዚህ በመነሳ ነው። ስለዚህ እነ ዴቭ የሚናገሩ ነገር ቀላል አይደለም። እያንዳንዱ ቪዲዮን እየተዋስን እያወጣን ልንሰራ ያስፈልጋል። እኔ አሁን ዛሬ አሁን በቅርብ ሰዓታት ከለጠፉት የተወሰኑትን ወስጄ አስቀምጫዋለሁ ቢያንስ ገብቷችኋላ ሳይካ ላይ እንደ ኦቨርሌ ምናምን አስቀምጡት። እንደዚህ አይነት ነገሮች ይሞግቱልናል፣ አባቶችን ያስጨንቃል። ልጆቻችን ምን እየሰሩ ነው? እኛ ለምንድን ነው ዝም ያልነው? ብለው ምናልባት ወደ ራሳቸው እንዲመለከቱ ብዙ እድል የሚሰጥና የሚፈጥር ነገር ሊሆን ይችላል። በዚህ ደረጃ በደንብ የተነቃቃ ነገር እንዲሆን ሰፊውን እድል ወስዶ ማብራራታቸው ይጠቅመናል እንጂ አይጎዳንም። ከዚህ በኋላ ወደ ተነሳንበት ርዕስ ነው እንድትጓዙ የምፈልገው። የአባቶች ዝምታ እስከ መቼ የሚለው ላይ ተጽዕኖ ጫና እንድናደርስ በጣም አስፈላጊ በጣም አስፈላጊ፣ የመጠየቅ መብታችንን የልጅነት መብታችንን ተጠቅመን ቅድስት ቤተክርስቲያናችን በዚህን ያክል ቅርቃር ውስጥ እስክትገባ ድረስ የበላ አካላት ለምን ዝም ይሉናል፣ ለምን ዝም ይላሉ? የሚለውን እንድናውቅ ያስፈልጋል። እንግዲህ እነዚህ ሁለት መሰረተ ሀሳቦች አስጨብጠ ነው የማይገባው ኦርቶዶክስ ካለ እሱ ይመርመር በቃ። በዛ በመጅሊሱ በኩል ገዳዮችን በማጀብ የሚደረገውን ነገር አስመልክተናቸዋል። እዚህ ጋር ደግሞ ወንድማችን እህታችን በመረጃ አስተኩረው ምን አይነት ነገር ቤተክርስቲያን ላይ እየተቃጣ መሆኑን አሳይተውናል። በዚህ ሁኔታ ውስጥ አባቶች ዝም ብለዋል። በዚህ ውስጥ ኦርቶዶክሳዊ ሚዲያዎች ዝም ብለዋል። ቅድም አሳይቻቸዋለሁ። ፍጹም እያላገጡ ነው የሚገኙት። ስለዚህ በዚህ ሁኔታ ውስጥ ውይይቱ ይቀጥላል። አዳዲስ ለገባችሁ ሰዎች ዛሬ ለነ እፎይ፣ ለእነ ዲያቆን ቢኒያም የሚደረገው የገንዘብ እርዳታ ለምን ቆመ ወይም አልተደረገ የምትሉ ከሆነ ታላላቅ አባቶች፣ መምህራን ምክር አድርገን ከነሱ ጋር ነገሩ እንትኑን ይሄ አሁን እየተከፈለ ያለውን ሰማዕትነት፣ መስዋዕትነት እንዳያቀዘቅዘው ውይይቶችና ንጥረ ጉዳዮች ላይ ትኩረት አድርገን እንስራ ለጊዜው የሚል አቅጣጫ ስለተሰጠ በዛ መሰረት እንድንጓዝ ለጊዜ ሆልድ አድርገነዋል። ብናገኘው ለዲያቆን ቢኒያም ወንድማችን በመልካም ፈቃዱ ላይ ተመስርተን አንዳንድ ነገሮችን ለማድረግ ሀሳቡ ነበረ። ዲያቆን ቢኒያምን ማግኘት በፍጹም አልተቻለም። በብዙ እየተደከመ ነው። አንድ አብርሃም የተባለ ወንድምና እነትትና ከዚህ ቀደም እንትን ያሉት ግሩፕ አለ የመሰረቱት። በዛ በኩል ጥረት እየተደረገ ነው፣ ይቀጥላል። እንግዲህ ከዲያቆን ቢኒያም ጋር በተያያዘ የሰማነው አንድ መልካም ነገር በሁለት ብፁዓን ሊቃነ ጳጳሳት አባቶች ግላዊ እና አባታዊ ፍላጎት እርዳታ እየተደረገለት እና በእነሱ በኩል እንክብካቤ እንደቀጠለ ባለበት ቦታ የሰማናቸው ጭምጭምታዎች አሉ። ይህ በጣም መልካም ነው። እንደ ተቋም ግን ተጠናክሮ ካልተቀጠለ ያው ዋጋ እንከፍላለን። አባቶች መቼም ይደክማሉ፣ ያረጃሉ፣ ደግሞ አርጅተው አልጋ ላይ ይውላሉ እና አጣቸዋለን። ተቋም ግን ምንጊዜም ተቋም ነውና ተቋማዊ ሂደቶች ላይ መስራት ካልቻል የአዲስ አበባ ሀገረ ስብከትና ተዋህዶ ሚዲያ ማዕከል የተለያየ መግለጫ ያወጣል፣ የተለያየ አቀራረብ ይቀርባል። አንደኛው ፍጹም የአዲስ አበባ ሀገረ ስብከት ሚዲያ ላይ ያሉ አውኪዎችና እዛ ውስጥ ያሉ ሰዎች ይሄ ቦታ ስላላቸው ጉርብትና ጓደኝነት ስላላቸው የሃይማኖት ተቋማት መግለጫ ሙሉን አምጥተው ስድባችንን መርገው ይለጥፉልን። በዛ በኩል ደግሞ ተዋህዶ ሚዲያ ማዕከል ሊሆነ ያህል ሊጠነቀቅ ይሞክራል እና እንዲህ አይነት መከፋፈል ውስጥ ባለንበት ሁኔታ ነገሮችን አስገንዝበ አባቶችን መሞገት ስለሚገባ ውይይቱ በዛ ልክ ቀርቧል። ብዙ አስጠብቀዋለሁ። እነማሪ ዝግጁ እስኪሆኑ ድረስ ወንድማችን ተሙ በዚህ ጉዳይ ላይ ሀሳብ መስጠት ይጀምራል። ርዕሰ ጉዳይ ጠብቀን ለአራት ደቂቃ መናገር ከአሁን በኋላ እንትን ይሆናል። ቅድም እንዳልኩት ከታች በደንብ አድርገው ሀሳብ ሲሰጡን የነበሩ ወንድማችንና እህታችን እዚህ ጉዳይ ላይ በግንባር እየሰሩ ስለሆነ በቂ ድል መሰጠት ስላለበት ነው። አራት ደቂቃ እየጠቀምን ቶሎ ቶሎ ሰው እያስገባን እንቀጥላለን። ተሙዬ ቀጥል። ወንድም ቤት ናችሁ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ቴዶ ቅድም ላይ ያነበብከውን በደንብ አተኩሬዛ ላይ በልንበት እና የተወሰነ ለጠቅላላ ሀሳብ የአዲስ አበባ ሀገረ ስብከቱ ያወጣውን ልታነብልኝ ደስ ይለኛል። እዛ ላይ ብቻ ሀሳብ ብሰጥ ቀኑን ሙሉ እፎይ ላይ ሀሳብ እየሰጠው ስለነበረ አባቶችንም ሳንነካ የተወሰነ ብሰጥ ምናልባት ተሙዬ ከይቅርታ ጋር አጀንዳችን በጣም ለቀን እንትን እንዳይሆንብን ዛሬ ዋናው ሀሳብ አንተም ስታደርገው እንደነበር እርግጥ ሰምቻለሁ። ግን የአባቶችን ዝምታ በተመለከተ ምክረ ሀሳቦችን ሰብስበን ተጽዕኖ ብናደርግ የተሻለ ነውና ምናልባት የመጅሊሱ ቅድም እንዳ ስናነበው ወይ ሰምተ ከሆነ በዛን ያህል ደረጃ ተጽዕኖ እየ ተደረገ እኛ አባቶች ለምን ዝምታን መረጡ የሚለው ነገር ላይ ከኋላ ጀምሮ ከምናስታውሳቸውና ግንዛቤው ካለን ሁነቶች ተነስተን ሀሳብ እንድንሰጥ ነው ክፍት ያደረግኩትና፣ የተከበርከው ወንድሜ እዚህ ላይ እንትን ማለት ብትችል ደግሞ ደስ ይለኛል። ይቅርታ፣ ርዕሱን ለማክበር ያክል ግድ ነው፣ ግድ ነው፣ ግድ ነው። እኔም የምናገረው ነገር ቢኖር ስለ እፎይ ምንም አልልም። እፎይ ማለት እኔ ነኝ። እፎይ ማለት ማተብ ያሰረ ሰው ሁሉ ነው። እና እፎይ አሁንም ምንም አልሆነም አለ እፎይ ማረፍ ስለፈለገ ነው ያረፈው። ለጊዜው ነው ብሎ ነው ቪዲዮ ሰርቶ ያረፈው እና ወንጀለኛ አይደለም። ግን የገባውን እውነትን የተናገረ አምላኩ ሲሰደብበት ነው የእኔ አምላክ በጣም ለአእምሮ በሽተኞች ፈውስ የሆነ ደግሞም ጣዖት ሳይሆን ጣዖትን የሚመታ ድንቅ አምላክ ነው ብሎ የተናገረ የዘመን ጳውሎስ ነው እፎይ። እና ይሄንን ሲናገር ብዙ እስላሞች ተነጫንጨውበት ነበረ። አምላክን ሲሰድቡ ሲሰድቡ ሲሰድቡ ሲሰድቡ ሲሰድቡ እፎ የተነሳ መልስ መመለስ ጀመረ። እፎ መልስ ሲመልስ የእስልምናው መጅሊስ አነቃንቀው በሚዲያ ላይ ያሉ እስላሞች የእስልምናን መጅሊስን ሁሉ አነቃንቀው መልስ ሲመልስ ከኢትዮጵያ እንዳይወጣ ኤርፖርት ላይ ታግዷል፣ ፌዴራል እንደዚህ ብሎታል ሲባል የእኛ አባቶች ጸጥ ነው ያሉት። እና አባቶች፣ ለምን ዝምታችሁ? ለእኔ ዛሬም ደግመዋለሁ አስፈርቶኛል። ዝምታችሁ ግን ያስፈራኝ በአንድ ነገር ነው። ይህ ልጅ ከሌላ ቤተ እምነት ወንጌል ሰርቶ ብዙ እህትና ወንድሞችን ሲያስጠምቅ ወንድማችንን በርታ፣ ጎበዝ እንዳልነው ሁሉ ዛሬ ግን ይቅርታ አድርጉልኝ፣ አናውቀውም ትላላችሁ ብዬ አስባለሁ። ለምን ቢባል ዝምታችሁ በደንብ ስላስፈራኝ ማለት ነው። ተዉት። የአዲስ አበባ ሀገረ ስብከትም የኢትዮጵያም የዛ ሀገረ ስብከት ላይ ያላችሁትንም እናንተንም ትተን ክልል ላይ ያላችሁ እንኳን መሪዎቻችን አባቶቻችን ዝም ነው ያላችሁት። ለምን አንድ እንኳን ገዳማት እንኳን እዚህ ላይ የገዳማት መሪ አባቶች እዚህ ላይ እንኳን ሀሳብ አልሰጣችሁም። አለን ከጎናችሁ ነን ለምን አላላችሁም? በዚህ ሚዲያ ለብዙ ገዳማት በቲክታክ፣ በዩቱብ፣ በፌስቡክ ብዙ ማስታወቂያ ወንድሞች ይሰራሉ። እናንተ ግን ዝም ያላችሁት ያላችሁትና ዝምታችሁ በጣም አስፈርቶኛል። ለዚህ ዝምታችሁ እኔ እንጃ ብቻ አምላክ ብቻ ምሕረት ያድርግልለውላችንም። ግን አባቶች ድምፅ ሁኑን። እኛ ልጆቻችሁ ናቸው፣ ልጆች ነን ለእናንተ። እናንተ ደግሞ አባት ናችሁ። እናንተ በምትሰጡት ትእዛዝ እኛ እንመራለን። ከክርስቶስ ኢየሱስ የተቀበላችሁትን ጸጋ ከክርስቶስ ኢየሱስ የተቀበላችሁትን የአባትነት መሪነትን ስሩበት። እኛም ደግሞ ለእናንተ እንታዘዝ። ግን ለልጃችሁ ድምፁ ሁኑ። ለእፎይ ድምፁ ሁኑ። ለቤተ ክርስቲያን ደግሞ የተሰጣችሁን ጸጋ በግዴታ ተጠቀሙበት። አመሰግናለሁ። እንደሚ ቴዲ ብዙ ስላልኩ ነው ቀን ሙሉ ተሙዬ፣ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። አባቶች ለልጃችሁ ድምፅ ሁኑ። እንግዲህ የሰማነው እጅግ አነቃቂ እና አበረታች ንግግር ነው። ሁሉም ሰው መናገሩ የሚጠቅመው ለጋራ አቋም እና ለጋራ አስተዋጽኦ በጣም ጠቃሚ ስለሆነ በዚሁ አይነት መንገድ አራት አራት ደቂቃ ሜሪ ነግሬሻለሁ። ምንም ሼም የለም። አራት ደቂቃ ሲሞላ አልቋል። ደቂቃ እንድት አሳስባለሁኝ። ሁሉም ሰው ሀሳብ ሰጥቶ መጨረሻ አካባቢ ላይ አባቶችና መምህራን ካሉ እነሱን ተቀብለን እነሱን ሰይመን እናልፋለን። ያው የሚሆነው ሁለት ነገር ነው። ቅድም ነግሬያቸዋለሁ። መጨረሻ ላይ እንለዋለን። መደጋገም አያስፈልገኝም። እኔ ራሴ ደቂቃውን እንዳልሻማ። አትሮኖስ ጤና ይስጥልኝ። አትሮኖስ አመሰግናለሁ። እንደምን አላችሁ? ድምፅ ይሰማል? ቴዳ ይሰማል? ይሰማል። እግዚአብሔር ይመስገን። ስላገኟችሁ ደስ ብሎኛል። ምናልባት አላቅም ከተነሳው ርዕስ ላለመውጣት ግን አባቶች እንዲዝም እንዲሉ ያደረጋቸው ምክንያቶች ምን ምን ሊሆኑ ይችላሉ የሚሉትን በነፃነት በሀሳብ መግለጽ ይችላሉ። ሄደ ይቻላል፣ ካልሆነም ያሁን ሞግታል ውይይት ደስ ይለኛል። በደስታ በደስታ እሺ፣ በጣም አመሰግናለሁኝ። በእርግጠኝነት የሚሆነው ምንድን ነው እንደ አንድ በደንብ ቤተክርስቲያን የሚሆኑ ነገራቶችን ተከታትዬ እንደሚያንድ ወንድም ምን ይሰማኛል። በዚህ ስድስት ዓመት ውስጥ ኢትዮጵያ ውስጥ የተፈጠሩት ነገራቶች የሚታወቁ ናቸው። በተለይ ከለውጡ መንግስት ከዚህ ከመጣ በኋላ የመጡት ነገራቶች ይታወቃሉ። ከጅጅጋ ጀምሮ ኦርቶዶክሳዊ ያለ የዘር ማጥፋት ከዛ በኋላ ወራቤ፣ አርሲ ክልል፣ ሻሸመኔ እስቲል ያላቆሙ የሰሜኑ ጦርነት፣ ህገወጥ ሹመቱ እነዚህ ሁሉ ነገራቶች ላይ አባቶቻችን ላይ ተጽዕኖ አሳድሯል። ምንም ጥያቄ የለው። ጦርነት ይብቃ ሲሉ መናገር የማይችሉበት በአንጻሩ ኦርቶዶክሳውያን እየተገደሉ ነው ሲሉ እንደዛውም መሰማት የማይችሉበት ደረጃ እና ይሄ ያመጣባቸው ነገር ምንድን ነው? ኢቨኒፍ ቅዱስ ፓትሪያርካችን እንኳን መናገር የማይችሉበት ሁኔታ መድረስ፣ ከዛም አልፎ ልክ ሲናገሩ የሆነ የብሔር ታፔላ መስጠት፣ ኦርቶዶክሳውያንን ከስልጣን በደንብ ገሸሽ ማድረግ ኢቨኒፍ ኦርቶዶክስ የሆነ ሰው ስልጣን የሚያገኝበት ፕሮባቢሊቲ ካለው ቁጥር አንጻር እንኳን አስር ፐርሰንት አይሆንም። አሁን ባለው የስልጣን ክፍፍል ውስጥ ቢኖሩም ደግሞ ሊብራል ፖለቲክስ ናቸው፣ በጣም ለዘብተኛ። በዚህ ሁኔታ ምን ማለት ይችላሉ? እኛ አባቶቻችን እየጠበቅን ነው እ አባቶች እኛን እየጠበቁ አይደሉም። ያሉበት ሁኔታ ከምን አንፃር ካለው ነገር አንፃር ትልቅ ጫና ነው የተፈጠረባቸው ያለው። በዚህ ደረጃ እረዳቸዋለሁ? ልክ ነው ወይ አይደለም ግን የሚገርመው መከራ ውስጥ እንዳሉ እረዳለሁ፣ እውነት ለመናገር እንጂ እንዲህ አይነት አባቶች እንዳልነበሩን እናቃለን። በጣም ጠንካራ አባቶች፣ ተዉ የሚሉ አስታራቂ አባቶች ናቸው ያሉት እና ለዛውም፣ እንዳልኩ ነው፣ እኛ በመሞት ምን በዛነን፣ እንዳርጉ፣ ግደሉ፣ አጥፉ እንኳን የሚሉ አባቶች የሉን፣ ተዉ የውሪት ጉሪት እና ግራኛ አመድ እንኳን ጠፍተዋል። ዛሬ ላይ ይሄው ቅድስት ኦርቶዶክስ ቤተክርስቲያን አለም አቀፋዊት ከመሆን አልፋ እያበበች ነው። በምዕራብ ወለም እንኳን በአውሮፓ እንኳን መነሻ ፖይንት ግን እነዚህ ስድስት ነገራቶች ናቸው። በቃ በእነዚህ በስድስቱ ሲዳማ ክልል፣ ጅጅጋ ክልል፣ ወራቤ፣ አርሲ፣ ሻሸመኔ፣ የሰሜኑ ጦርነት፣ ህገ ወጥ ሹመት፣ ኦርቶዶክሳዊ ግዛቷን ስትነጠቅ አብያተ ክርስቲያናት ሲነዱ ካህናቶች እግር ከግር እየተጠበቁ ሲገደሉ ቁጥራቸው እንዲጠፋ ሲደረግ ካህናቶች በየመንገዱ ወድቋል። ለዚህ ሁሉ ድምፃችን ይሰማ እንኳን ሲሉ አትገቡም እንኳን የሚባሉበት ሰዓት ነበር። ቤተ መንግስት ላይ እያየን ነው። ሰሞኑን እንኳን ይህ መንግስት ከመጣ ጀምሮ አብሮ ያፈጥራል። እሳየው ጥሩ ነው። እኛም እኮ አብረን አፍጥረናል። ችግር የለውም። እሱ አይደለም ቁም ነገሩ። ግን ሃይማኖታዊ አድሎ አለ። ስልጣኑን ሽፋን ያደረገ ሃይማኖታዊ አድሎ አለ። በዚህ በአድሎ ውስጥ ይህ መንግስት የሚመቻመቸው ለፕሮቴስታንቱ እና ለሙስሊሙ ነው፣ በደንብ የሚመቻመቸው ኦርቶዶክስን በደንብ እየገፋ ነው። ሰሞኑን እንኳን ለሀፍጥር ተብሎ አፋርና ድሬዳዋ ባለስልጣናት አንድ ላይ ነው ያፈጠሩ ያሉት። ደስ ይለናል፣ ወንድሞቻችን ናቸው፣ ያፍጥሩ። አቀባበል ሲያደርጉ የነበሩትም እነዚህ አካላቶች ናቸው። ቦታው ላይ አንድ ሃይማኖት ኦርቶዶክስ የሆነ ሃይማኖት አባት የለም። ይሰጥል ስትል አለ፣ ግንስ አልተፈለገም። ማሳየት በቃ መደበቅ ይፈልጋል፣ መምታት ይፈልጋል። የራሴን ግዛት ቁጥርና ሰዓት ተመድቦል መስቀል አደባባይ ላይ ሲፈልግ አታከብር ማክበር ከፈለግ እንኳን በዚህ ደቂቃ ይባላል። ለሌላው ሲሆን አትከለከል። ሆን ተብሎ ስልጣንን ሽፋን ያደረገ ሃይማኖታዊ አድሎ እዚች ሀገር ላይ አለ። የዛ ውጤት እዚህ መጥቶ ዛሬ ነገ ማርያምን መሬም ካላልክ ኢየሱስን ኢሳ ካላልክ አብርሃምን ይብራሂም ካላልክ እየተባለ አዋጅ እየተነገረ ይህን ሁሉ ነገር በበሰለ መንገድ ይዘው ለመምጣት በደንብ ማሰብ ነገር ውስጥ ሰክኖ የት ጋር እንደሚደርስ እኔው ማለታቸው የሚጠበቅ ነው። ግን ለዚህ ሁሉ ነገር የዳረጋቸው ግን የእኛም ልጆቻቸው በጣም ሰነፍ መሆናችን በብልጭልጭ ነገርና በማይሆን ጊዜያችንም አሳልፋችን የዛ ሁሉ ድርባት ወንድሜ ይቅርታ ያ ውይይት ነው። ቅድም ብያለው መሞግት ካለብን እንሞግታለን እና አንድ ሶስት አጋጣሚዎችን አስታውሽ ጥያቄ ልጠይቀ በመጀመሪያ ደረጃ በመስቀል አደባባይ ይዞታ ጉዳይ አባቶቻችን የጋራ አቋምና ከፊት ቀድሞ ነገሮችን የመናገር ልዕልናውን ከልጆቻቸው ጋር ተባብሮ የመስራቱን ሂደት ሲመሩና ሲሰሩ ከእንትኗ ቤተ ክህነት ድረስ አንኳኩታ እግር ልሳ የገባችበትን የታሪክ አጋጣሚ የምትረሳው አይመስለኝም። ያ የሆነ ለምን ይመስልሃል? አንደኛው። ሁለተኛ በሻሸመኔ ኦርቶዶክሳውያን ላይ የተደረገውን በጣም ዘርፈ ብዙ ጥቃት እኔም አንተም መቼ የምንረሳው ነው ብዬ አላስብም። በዛ ወቅት ላይ ከአባቶች ጎን በመሆን መስዋዕትነትና ሰማዕትነትን የከፈሉ የቤተ ክርስቲያን ልጆች ባሉበት በተገኙበት ሁኔታ ላይ ያ ሁሉ ነገር ተፈጥሮ ካለፈ በኋላ የሻሸመኔ ኦርቶዶክሳውያንን በሚያስቆጣ መንገድ አስተዳደራዊ ውሳኔ ወሰደው የቤተ ክርስቲያናችን የበላይ አካል ለምን ይመስላል? በሶስተኛ ደረጃ በግፍ የቤተ ክርስቲያን ይዞታዎችን ባልተገባ መንገድ የሚነጥቁ መሪዎችን እየተከታተሉ እየመጡላቸው አይደለም። እየተከታተሉ ከአባ እስከ ማልበስ ድረስ የደረሱት እስከምን አንፃር ነው ብለ ታስባለ? እንግዲህ በመዋቅሩ በከፍተኛ ደረጃ ተጽዕኖ ይፈጥራሉ በምንላቸው አካላት ናቸው እንደዚህ አይነት ነገሮች የሚፈጥሩት። ዝም ብዬ ለጨረፍታ ምናልባት አንተ የተናገርካቸውን ነገሮች ትንሽ መጠን መጠናቸውን ቀነስ ባደረገ ሁኔታ የምንረዳበትን አግባብ ከመፍጠር አንጻር ብዬ ያን ያህል እንድንረዳቸው የሚያደርግ ነገር አለ የሚል ሀሳብ የለኝም። አባቶች የሚዘገዩት በምክንያት ነው፣ ግን በጣም ብዙ ጊዜ መዘግየቶችስ ወደ መረሳት እየሄዱ አይመስልም? እስቲ በመዘግየት ውስጥ መፍትሄ የተሰጣቸውን ነገሮች አስታውሰኝ። የመስቀሉ ፕሮጀክትን ልታስታውሰኝ ትችላል የስልጤ ስደተኛ ኦርቶዶክሳውያንን ልታስታውሰኝ ትችላል። በጎንደር አካባቢ ቤተክርስቲያን ላይ ጫና ለመፍጠር የተደረገበትን ሂደት ታስታውሰኛል። አንድ ሚሊዮን ህዝብ የቀጠፈን የሰሜኑን ክፍል ጦርነት፣ ቤተክርስቲያን መሰረት ያደረገው ጦርነት ላይ የመጣውን ተጽዕኖ ታስታውሰኛል። የትኛው ላይ ነው በመረጋጋት ተጽዕኖ ተፈጥሮ መልካም ውጤት የመጣው? ይህንን አብረ ብትዳስሰው። እሺ፣ ትዳይ፣ መልካም። መጀመሪያ ላይ አነሳው ጥያቄ የመስቀል አደባባይ ላይ የከንቲባዋ ጠቅላይ ቤተ ክህነት መግባት የሚለውን ነው። ምናልባት እሱ ላይ ምን አድናድርግ? ጠቅላይ ሚኒስትሩ ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ምልዓተ ጉባኤ ለገብቱት ዝ የሚል ከሆነ ሀሳቦችን ልስጥ ሲል ቅዱስ አባታችን ብፁዕ አቡነ ቀውስጦስ የመንግስት ተወካይ እንደመሆን የምታስተላልፈውን ሀሳብ ብቻ አስተላልፈ ሄድ፣ እንጂ ለስብከቱኛንን ሰባኪ ብሎ ያሰጡበት ጊዜ አለ። የዚህን ያህል የሚናገረው አባቶች ነበሩ፣ ግን መንግስት በደንብ ያሳጣቸው ነበር። አዎ፣ ክፍተት እኮ አለኩት ሄዳዬ ግን ድምር ውጤቱ የመጣው በዚህ ነው። ግን እንዲናገሩ ነበር። እያየ እኮ ነው። አገር ቤት መግባት አትችሉም እየተባሉ እኮ ነው ውጭ ያሉት ለወገኖቻቸው ሰው እየሞተ ነው። የራሱን ወገን ሰው እንዴት እንዲያደርጋል? አንድ እውነት ልንገርግ አማራ በለው፣ ኦሮሞ በለው፣ ትግሬ በለው ከሞተ በኋላ በደም የተጨማለቀ ማተብ አንገቱ ላይ ያሰረ ነው። እስካሁን እየሞተ ያለው በስድስት በሰባት ዓመት ውስጥ ሬሳውን ስትገልጠው አንገቱ ላይ ማተባል ሆን ተብሎ ጄኖሳይድ ነው እየሆነ ያለው። ልክ ሊናገሩ ሲሉ በዚህ በኩል ያለው ነጥብ የሚያስቆጠረው የብሔር ፖለቲካ አቀንቃኝ ይኸው፣ ለእንዲህ ሲሆን እንዲህ ያለ፣ ለእንዲህ ሲሆን እንዲህ ያለ እየተባለ ያለበት ሁኔታ ነው ያለ። ልክ ኢቨን ኢፍ አሁን እኔ የምናገረው እንኳን ይሰነቀጣል። እና ከዚህ አንግል ነው ያንን ያልኩት። ሲቀጥል የሻሸመኔ ጉዳይ ላልከው ደግሞ ሁለተኛ ጥያቄ ምናልባት ተቋርጣ አልቴ ላልከው የቋንቋ ፖለቲካ ተደርጎ ነበር እኮ አደለ? በዚህ ቋንቋ አልተሰበከም ተብሎ ነበር። ይሄን ሲያቀነቁን የነበሩ ሰዎች በራሳቸው ፊት ለፊት አሉት እኮ የምናውቀው ነው። እና አቡነ ሳዊሮስ በዛ ቋንቋ እንኳን ማስተማር የሚችሉ እንኳን አልነበሩም። ፖለቲካ መሆኑን ልነግርህ ፈልጌ ነው። አሁን ላይ አለ ወይ ከሆነ ለምን ኦሮሚያ ላይ እኮ ነው አብርሃም ብለ ማለት አትችልም፣ ከሆን በላ ኢብራሂም ነው ኢየሱስ ማለት አትችልም ኢሳ ነው እየተባለ ያለው ኩጤት አሉ ታዲያ እዛ አካባቢ ያለውን አገልጋይ ነው የሚያገለግሉት ፖለቲሳይዝ ተደርጎ በደንብ ተቀምሞ ነው ለእኛ ርዕስ ይሰጠንና ሆይ ወይ ስንል የቤት ሥራቸውን ይሰራሉ እንጂ እኮ ኦሮሚያ ክልል ላለው አለን ያኔ እንደተባለው ከሆነ እኮ ከበጣም ከበቂ በላይ ነው ያ ትውልድ ግን አለ ወይ አሁን እኛ የምንለውን በኦሮሚያ ያስተላለፈ ነው ወይ ለኦርቶዶክሳዊ አይደለም ግን ምን መደረግ አለበት? ሚዲያ በሆነ ሰዓት በጣም ትልቅ አቅም አለው። የቤተክርስቲያኖቻችን ሚዲያዎች አንዳንድ ወንድሞቻችን ምናልባት እዚህ ውስጥ ያሉት ወንድሞቻችን ከዛ የተሻለ መድረስ እየቻሉ ባለበት ሰዓት ላይ እጁም እግሩም ተጣጥፎ ቁጭ ብሏል። ተራ የሆነ ምዕመንን የማያጸና የማያስተምር ነገር ነው። ኢቨን ኢፍ ሰሞን እንኳን እየተለጠፈ ለወቅታዊ ጉዳይን እንኳን ተደራሽ አያደርግም። መቶ ፐርሰንት እስማማለሁ እንዴት ማድረግ አለብን? በደንብ አንተ እንዳልከው መሞገት አለብን። አባቶቻችን ግን በደንብ ተይዘው እንደሆነ እረዳለሁ። ልክ አይደለም። አሁን እስከየት ድረስ የሚወደ የሚኖር መስቀሊኝ ተሸክሞ ይከተለኝ አይደለም? አዎ የተቀበሉት ክህነቱንም እኮ ተገንዘውልን እኮ ነው አይደል? ዓለም በቃኝ ብለው ነው። ግን በዚህም አንግል ደግሞ እንደዚህ ለማመቻመጭ ሳይሆን እውነትም ስለሆነ አጣብቅኝ ውስጥ ከተዋቸዋል። ከዚህ አጣብቅኝ ውስጥ ደግሞ እኛ አለን ብለን ልክ እስ እንደዚህ ቀደሙ ገፍተን ይደናውን በጀመርናቸው በብዙ ዘርፈ ብዙ አይነት አቅጣጫዎች አባቶቻችንን እነሱም አለን እንዲሉ እንዲወጡልን ማድረግ እንችላለን። ግን በጣም ብዙ አጣብቅኝ ውስጥ ከተዋቸውን ነጥብ እያስቆጠረባቸውን ይህ መንግስት። ቴዲ ያበዛውኝ ይቅርታ። አመሰግናለሁ ወንድሜ። ያው መጠይቃዊ ነገሮች ምናልባት ተወያዮችንም እታች ያለውንም ሰው ያገናዘበ እንዲሆን ነው ማቀርበው። ወንድማችን በገባውና በደረሰበት መንገድ መልካም የሆነ ሀሳቡን ለግሶናል። ጥሩ መልካም መጠይቃዊ ነገሮችን መሀል ላይ ማስገባው ምናልባት ትንሽ የሚገጫጩ ነገሮች እንዳይኖሩ ከማሰብ ነው እንጂ ሀሳብን ከመክታት አይደለም። ወንድማችን እጅግ በጣም እናመሰግናለን እንቀጥል ማመይ እንዴት ነሽ እንኳን ደህና መጣሽ ትላንትም እድል ሳታገኝ ነው እህታችን የወጣችው እስቲ በአንቺን በኩል ደግሞ የሚሰማሽን ሀሳቦች መቃረንም ይቻላል እንግዲህ እንደኔ አሁን ወንድሜ በተወሰነ ደረጃ ተቃርኜ እንደቆምኩት ልክ እንደዛ የሚቃረኑ ሀሳቦች ካሉና አጽንኦት መሰጠት ያለበት ካለ እንደዛው የውይይት መልክ ስለሆነ ምንም ችግር አይኖረውም ለማለት ነው እነፎይም በተመለከተ አባቶቻችን ወይም የበላይ አካላት አስፈላጊውን ተጽዕኖ እያሳደሩ አይደለም ለምን የሚሉ ናቸው የሚለው ነው መወያያ ርዕሳችን። ይህን እንድታውቁት እንኳን ደህና መጣሽ ማሜ። ሰላማችሁ ይብዛ። እንዴት አመሻችሁ? ከታችም ከላይም ያላችሁ የክርስቶስ ሰላም በሁላችሁም ላይ ይሁን። ምንም ባል ደስ ይለኛል። ቴዶ ይቅርታ አድርግልኝ ሌሎች ልጆች ይቀጥሉ። መልካም ሽማመይ በጣም እንግዲህ ቆስለዋል ብዬ ከማስባቸው ጀግኖቻችን መካከል ነች እና እረዳታለሁ ያለውን ነገር እንደዚህ አይነት ነገሮች እንደው መወያ አድርጎ ራሱ ማምጣቱ እውነት ለመናገር የሆነ ያክል ጉዳት እንዳለው ይሰማናል ግን የጋራ አቋም ያስፈራናል። እንግዲህ በቀደም ለታ ከትላንት ወዲያ ነው እንደነገርኳችሁ፣ የሆነ ነገር እየበሰለ እየበሰለ ሲሄድ ሁልጊዜ የምትነሳ ሶስት ቃላለች፣ ከአባቶች አበልጡም። አባቶች ነገሩን በመረጋጋትና በብስለት ነው የሚያዩት። በሶስተኛ ደረጃ የቲክቶክ ሲኖዶስ ተብሎ ሶስት ነገሮች ሁልጊዜ ይነሳል። በልጅነት መንፈስ ነገሮች እንደሚነሱ የሚያስተውል ያለ አልመሰለኝ በብስለት ነው የሚወስኑት፣ በብስለት ነው የሚያደረጉት የሚለውን አስረዱን ስትሉ የሚያስረዳ ሰው አታገኙም። አስረዱን በቃ፣ በብስለት በብልሃት በመረጋጋት የተወሰነና የተደረገ አንድ ነገር እስቲ አስረዱን። የሚያስረዳችሁ ይኸውልህ። ደግሞ አባቶቻችንን ኧረ እንደዚህ ያንልም ብለን ደግሞ በልጅነት መንፈስ በጣም ብዙ ፕሮጀክቶቻቸው ላይ ሺህ ብለን ገብተን ስንሳተፍ ደግሞ እዛ ጋር አይመጡም እነዚህ ሰዎች። ስለዚህ ያንን ነገር በጣም እንትን ለማድረግ ለማጥራት ከማሰብ ነው በእንደዚህ አይነት ሀሳቦች መቅረብ ያስፈለገው።